ከቆንጆቹም ቆንጆ ከጀግኖቹ በላይ በቤቷ ዛሬ ብቅ ብላለች። እሷማ ናት ልዕልቷ፣ ሩታዬ ንግስቷ፣ የአብርሽ ንግስት አሁ የአብርሃም ንግስት የንጉሱ ሚስት። ዛሬ እንግዲህ በኢንስትግራም ብቅ ብላለች እየዘፈነች ሩታዬ። እና አብርሽ፣ እንኳን በሰላም ለሀገራቸው አበቃችሁ። ይስሐቅ ትታችሁት ብትሄዱም ያ ይስሐቅ ምንም ማድረግ አይቻልም። ቻለው፣ ቻለው፣ ለወር ማንቁረጣለ ቻለው። አሰላሙ አሌይኩም ወራህመቱላ ወበረካቱ ተውድና፣ የተከበራቸው የቻናል ቤተሰቦች እንዴት ናቸው? በያላችሁበት ሰላምና ጤና ደስታ መኝላችኋለሁ። ላይክ ሼር፣ ሰብስክራይብ እያደረጋችሁ እስከ መጨረሻ ተከታተሉኝ። ዘፈኑ ምን እንደሚል ግን ገብታችኋል ጋይስ፣ ገብታችኋል። መጀመሪያ ላይ ያስገባውትን ከቆንጆቹም ቆንጆ ከጀግኖቹ በላይ ይላል ማለት ነው። እኔ ራሱ አልገባኝም ነበረ። ማለቴ ከጀግኖቹ በላይ የሚለውን አልሰማውትም ነበረ፣ ቆይቼ ነው የገባኝ። እኔ ድንጋይ ራሷ አይገባኝም፣ ቶሎ ቶሎ አይገባኝም። እንዴ ነገር በዱላ ካልሆነ በስተቀር አይገባኝም። እውነት ነው ሙላችሁ ይቀዱላ እንዲ ጆሮ ግንዴ ከተባልኩ ብቻ ነው የሚገባኝ። ና ቆይቼ ነበር ያገባኝ። እውነትም ከጀግኖቹ ከቆንጆዎቹ ቆንጆ ከጀግኖቹ በላይ የምር የአንቺን ይገባሻል ማለት ነው። እና እንኳንም በሰላም ለሀገራችሁ አበቃችሁ። ማታ ራሱ ኢሳቅ ምን እያለ ነበረ? ሩታ ራበኝ ስል ምግብ ሰርታ የምታቀርብልኝ እሷ ነበረች። አሁን ምንድን ነው የሚውጠኝ? ምንድን ነው የሚሆነው እያለ ነበረ። አይ ሩታዬ፣ እንኳንም የኛ ሆንሽ ውድ ማለት ነው። ሌሎቻችሁ ገለል በሉ። ምን ስለሆንሽ አትሉኝም? የበሬድ ብላቸው ዴ እኔ ማለት ነው በቃ፣ በየሄዳችሁበት እንደዚህ የሚያጎሩን ልጆች እንዲኖረን ነው የምፈልገው ዴ የብሬድ ብላችሁ እና ያው ራበኝ ስለ ራሱ ሰርታ ምታቀርብልኝ እሷ ነበረች አለ ማለት ነው። እና ሩታ እየተመሰከረልሽ የናትዋ ልጅ የናትዋ ልጅ አብርሽም መስክሮልሻል። ብዙ ጊዜ ማለት ነው ያው እያቀበጠሽ ይገኛል። አንቺም እያቀበጥሽ ነው። ዛሬ በነገራችን ላይ ይመጡልናል ብዬ አስባለሁ። ጦርነት ብቻ ይዛችሁ እንዳመጡ እኔ እስኪ መሽ ድረስ የሚጨንቀኝ አሁን ፍቅር ልጇ የማን ነው የምትለው ነገር እስኪመሽ ጨንቆኛል ማለት ነው። ሞትም አለ ሞትም አለ የምር ሞትም አለ። ብቻ ሳንሞት እዚህ ሀገር ወደ ኢትዮጵያ እንግባ። ኢትዮጵያ ከሆንክ ብንሞትም ችግር የለውም። እስኪ መሽ ድረስ እሱ ነው የጠበቁኝ። ነገር ግን ምንድን ነው ይዛቸው መመጡልን። መቼም በሰላም ገብተናል። በቃ ከልብ እናመሰግናለን። ጥሩ ሽኝት አድርጋችሁልናል። በቃ በላችሁ፣ እንደዚህ ስሩ እሺ። አዎ እንደዚህ ተብሎ ነው የሚሰራው። ሌላ ነገር ሳይጨመር፣ ሳይቀየጥ፣ ሳይበከል ጥሩ ነገር ሰርታችሁ ከዛ በኋላ ጦርነቱ ውስጥ መግባት ትችላላችሁ። አሁን ግን አሁን ማለት ነው ልክ ገባ። አሁን ረ ነውር ነው። እነሱ የማያደርጉትም የምሬ ነው የምላችሁ። ግን የሰርጉ ጉዳይ ግን አሳስቦኛል። ጋይ አሳስቦኛል፣ አሳስቦኛል። የምሬ ነው የምላችሁ። ወይ ፍትሕ ጠይቁልን ወይም ደግሞ ረ በባህርማ እኔ በባህር ወደ የት ብዬ ነው ወደ ኢትዮጵያ የምገባው? እኔ ምን እኔ ባህር እየመጡ እየተገለበጡ እየሞቱ ነው። ኦ እና ለማንኛውም ውድ ቤተሰቦቼ ያው እንዳያቸው አትሮታዬ እየዘፈነች ነው፣ እየዘፈነች መታለች በቤቷ። መቼም እንትና መሆን አለበት የተቀበላቸው ዳኒ። ዳኒ ግን ያው እየተላላጠብን ነው ከንትና ጋር ከዋንትያ ጋር። ከዚህ በኋላ ይመስለኛል ከጸጌ ጋር ቪዲዮ ላይ ይሰራ ነው መሰለኝ፣ ሳስበው ማለት ነው። ሌላ እኮ ከዋንትያ ጋር ሆኖ አይሰራም ነበር። አንተ ነፍስ ይማርም አንተ ልጅ ረተው በህግ ላግ ረተው ረጋ ለነገሩ እሱ እስክትገባ ድረስ ሊሆን ይችላል፣ ጸጉሻ ማለት ነው። ወይም ደግሞ ምናልባት በራሱ ቤት አይለቀም። ቆይ ጋይስ በራሱ ቤት እንዴት ቪዲዮ አይለቅም ለምን አለቀቅም ጠይብ ሊሰራ ከሆነ ከሱ ዋጋ ሊሰራ አይደል እያሰራት ይመስለኛል አንድን ሰው የሰውን ከፍታ የሚፈልግ ሰው እውነት ለመናገር ደገፍ ያደርጋል ልክ እንደ አብርሽ ማለት ነው አብርሽ እኮ ደገፍ በስንት ነገር በገንዘብም ደገፍ በስልክ ስልክ ከሌለው ስልክ ገዝቶ ደገፍ እናንተ የስንት ሰው ነው ስልክ የገዛው አብርሽ እኔ ጋይ አገር ስገቡ ማለት ነው። ቻናል መክፈት የምትፈልጉ ስልክ ሳት ይዞ አብረሽ ወየ ቻናል መክፈት ፈልጋለሁ እንድትከፍትልኝ እንድታበረታታኝ በ ይከፍትላችኋል የምሬን ነው ብላቸው። ስልክ አለሽ የለኝም፣ ገዝቶ ያመጣለሽ አለ ዳዴ እንዴ፣ የምሬን ነው ብላቸው። ልጅ እኮ የዋህ ነው፣ ብትጠይቁት ያደርጋል፣ የፈለጋችሁትንም ማለት ነው እና ወሩታም እንደዚያ ናት እና ለማንኛውም፣ ከፈለጋችሁ ጠይቁት ነው የምለው ሌላ ነገር አይደለም። ነገር ግን መሽቶ ደግሞ የፍቅር ልጅ የማን ነው የሚለውን ይፋ እንድታደርግልን እንፈልጋለን ማለት ነው ፍቅር። በመቀጠል ደግሞ መኔጃችሁም እንደምመጡብን አናቅም። የዓለም ጦርነት ይሁን የማህበራዊ ጦርነት ይሁን እና ደግሞ ማለት ነው የቡታጀራ ልጆች ጭራሽ ክብራቸው ዝቅ አድርጋቸው የምትሰሩ በሰላም ነው ወይ ትላላችሁ? እንቴ የቡታጀራ ልጆች ብላችሁ በአንድ ጅምላ ስጨፈጭፉን አይሰቀጥጣችሁም? እና ያጠፋውን አካል እከሌ በሉ፣ በቃ እከሌ በሉ እና እነሱ ያው ይመስለኛል ፍቅር ፕራንክ እያደረገቻቸው ነው፣ ለፉአድ እና ብሩክ። በቃ ብሩክ በሉት፣ ብሩክ ቡሪክ ነው ቡሪክ። እና ለእሱ ፕራንክ እያደረገቻቸው ነው እንጂ እንደዚህ እውነት ነው ብዬ አላስብም። እናንተ የምሬና ሙላቸው የሆነ ሰውን መርገጥ እፈልጋለሁ፣ መርገጥ እንደዚህ ረግጬ መጣል እፈልጋለሁ። የወለደ ሰው አለ ማለት ነው ምድረጋ እኔ ልራገጥ ወለ ዝም ልበል እስኪ ኮሜንት ስራ አስቀምጡልኝ። የምሬን ነው ምላችሁ። ይፋ አድርጌ እንደዚ ብጠልጥልዬ ያንን ሰው ማለት ነው እድሜ ልኩ እድሜ ልኩ ሚዲያ እንዳይመጣ ማድረግ እፈልጋለሁ። እና ልራገጥ ወሌላ እኔ ወደ ኋላ አለንም፣ በነገራችን ላይ ምክንያቱም በዙ ጊዜ አቃጥላ ስለደፋችን ያቺ ሴት፣ እኔም ደግሞ አቃጥዬ መድፋት እፈልጋለሁ ነገር ግን ፈራሁኝ ጋይስ ፈራሁኝ። የምሬ ነው ምላችሁ እና ሀገር ሰላም ነው ብላችሁ ስገቡ እራሱ ጆሮ ግንዳችሁ ብለው ነው የሚገሉ አሉ። የምሬ ነው ምላችሁ እና እሱንም ፈርቻለሁ። ግን ምን ስለሆነች እሱማ ማን ከማን ያንሳል፣ እኔ ስጄ የለኝም አለኝ። ግን ግን ማለት ነው ወጥ ረግጣለች። ወጥ ርግጥ አድርጋ የረገጠች ሴት ናት። በቃ ለሰው ልጅ ክብር የላትም። ክብር የሌላት ክብር ያጣች ሴት ናት እና ብናገር ሳሁን ምን ምን ማን ምን ይወስድብኛል? የምሬ ነው የምላችሁ ማን ምን ይወስድብኛል? ምን ይመጣብኛል? እኔ አከሌ እንደዚህ አድርጋለች ማለት ወልዳለች ወልዳለች እንዴ ዋሽ ምን ወልዳለች? እና መናገር ፈልግ ነበር። እንደውም ስታቃጥ ይኖረሻል። የምሬ ነው ምላሽ። ስታቃጥ እንቅርር ድብን ቅጥል ስታደርግ ይኖረሻል። እና ልናገር ወለላ፣ ፎቶሽን አምጥቼ ማለት ነው ማን እንደውም ሽራሱ እንዲያውቁሽ ነው የማደርገው ውሻ የምር ውሻ ነሽ። የምር ነው ምልሽ። እኔ አልሳ ደቦንጋ ይስ በቃ ትቻ ያለው እና ያው ስትራገጥ ስለነበረ ለዛ ነበረ ልራገጥ የነበረው። እና ከፈለጋችሁ ረግጣት አለው። ምንም አታመጣም። የምር ነው ምላችሁ። ርግጥ አርጌ ነው ምረግጣት። እንደዚህ ወደኋላ አልልም። እና ያኔ ሰው ክብር ሰውን ሲያከብር አደል፣ እናንተ የምታከብሩት። እሷ ደግሞ ለሰው ልጅ ክብር የለትም። ክብረ ቤት ናት። ክብር ቢኖራት ኑሮ አንናካትም። እና መብትሽ ነው በነገራችን ላይ የምን አገባኝ እኔ። ትልም ይወልዳል። ውለዱ፣ ማንም ሰው ይውለድ። ገና አግብቶ ሲወልድ ደስ ይላል። ይሄ አትዝረክረኩ ማለት እንደዚህ፣ አካል እነዚህ እነዚህ በጎች እነዚህ እንዲኖች እንደዚህ ምናምን፣ አንቺ አመዳም፣ አንቺ ሽንት ቤት አርፈሽ እጠቢ፣ እንደዚህ በይ ምናምን ሲባል ኖሮ ሰው፣ ሌላኛው ሰው የበታች አድርጎ ለራሱ ወልዶ ቁጭ ይላል። ማለት ሳያገባ ገባ ወልዶ ቁጭ የሚል አለ ነውር አይደለም እንዴ እኔ ሰው ምንቅር ከሆነ ሰው የምናገር ከሆነ ራሴን ቁጡ ማድረግ አለብኝ ራሴን መሰብሰብ አለብኝ ከዛ በኋላ ነው መለፍለፍ ያለብኝ እና አንቺስ አሁን ራሴን ሰብስበሽ ነው ወይ የምትሉን ደግሞ አዎ ራሴን በደንብ አድርጌ ሰብስቤ ያለው እንዴ እንዴ ጋይዝ እኔ እዚህ ጋር ወረኛም ስለሆን በዛውም እንደዛ ነኝ እንዳይመስላችሁ እኔ በውስጥም ቁጡም ነኝ እዚህ ጋር ነው የምለፈልፈው ለፍላፊ የሆንኩኝ ዩቱብ ሰፈር ነው እሱም የአብርሽ ናይሮታ ውጤት ነው ማለትም የነሱ ፍቅር ያዘኝ የነሱ እሱ ሲያዘኝ ከዛ በኋላ መለፍለፍ ጀመርኩኝ ማለት ነው። በቃ እንዲህ ነው። አንድ ሰው ስትወዱት በደንብ አድርጋችሁ ስታከብሩት፣ ወይም ደግሞ ስትወዱት፣ ለሱ ቦታ ሲኖራቸው ለፍላፊ ሆናችሁ ነው የምትቀሩት። እና ለፍላፊ ሆንኩኝ እነሱ ከመጡ በኋላ ነው እና በግል መስመር ግን ለፍላፊ አይደለሁም ማለት ነው። ራሴ ስብስብ አድርጌ ቁጥብ አድርጌ ይዛለሁ። ከዛ በኋላ መውቀስም አልፈልግም። ባይዘ ወይ ራሴ ብሰበስብም ሌላኛው ሰው ለምን ማለት አልፈልግም። ግን ያ ሰው አብዝቶታል ላችኋለሁ ልናካ ወሌላ ለማንኛውም ሰላሙን